ሰላም ሁሉ መልካም። በእኔጋ ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱ ምንድን ነው፣ ዩቱብን ከእንግሊዝኛ ወደ አማርኛ እንዴት እንደምንቀይር ምንም ማሳያችሁ ማለት ነው። ዩቱብ እንኳን ቢበላሽብን ወደ አማርኛ ቀይረ ማስተካከል እንችላለን ማለት ነው። አሁን ዩቱብን ላችሁ ምንም ነገር አማርኛ እንደሌለው ማለት ነው። እና የተከታተሉ ቤተሰብ ዩቱብ ላይ እንገባለን ዩቲዩብ ላይ ተገባን በኋላ እስከሚገልጥ ድረስ እንጠብቀው፣ እና ዩቲዩብ ላይ ተገባን በኋላ የፕሮፋይላችን ምልክት እንነካለን። ተነካም በኋላ እንደዚያ እስከሚገልጥ ድረስ እንጠብቀው። እንደዚህ ያመጣልናል። የሴትንግን ምልክት እንጫናለን። ከዚያ ጋር ምንም ነገር አማርኛ የለውም። ምንም ነገር አማርኛ የለውም። አያችሁት? ምንም ነገር የለውም። ከዛ በኋላ ስንቀይር እዚህ ጋር ሁሉም እንትን ይሆናል አማርኛ ይሆናል ማለት ነው። እንዴት እንደምቀይር አሳያችኋለሁ ማለት ነው። ተከታተልኝ እስከ መጨረሻው። አሁን ከዚህ ከዩቱብ ላይ እንወጣ፣ ከዚህ ጋር እንወጣና ለማስተካከያ ወገን እንሂድ። ያዝጋሁን እሴት እንግላይ እንገባ ለማለስ ነው ማለት ነው። እዚህ ጋር سنገባ ወደ ላይ ወደ ላይ ታወጣላችሁ። እዚህ ጋር 3 ሰንጠረጃ ማለ ይሄ ማለት ነው። ይሄንን ተነካችሁ በኋላ የላይኛውን እንግሊዘኛ ጥፍር ተነካላችሁ። ኦኬ ትላላችሁ። ከዛ እዚህ ጋር የኔ ሁን ይሄ ጋር አማርኛ አለ ማለት ነው። ለእናንተ ለማሳየት ያክል ነው ወደ እንግሊዝኛ የቀየርኩት ማለት ነው። ከበፊቱም የኔ አማርኛ ነበር እና የኔ አሁን አማርኛን እጫናለሁ ከዚያ ይህንን ኦኬ ላለሁ ማለት ነው። የእናንተ እዚህ ጋ አማርኛ ፊት ለፊት ታሌለ ይቺ የሲደመር ምልክት አለ ማለት ነው። መጨረሻ የኔ አሁን ቀየረ ማለት ነው። ዩቱቡን ወደ አማርኛ ቀይሮልኛል ማለት ነው። እናንተ ዝጋ ከፊት ለፊት ታላገኛችሁት ምኑ ጋር ነው የምታገኙት? ታታይ ማለት ነው ሲደመር መልክቷን ትጫናላችሁ። ከተጫናችሁ በኋላ እንደዚህ ያመጣላችኋል። የተለያየ እንግሊዘኛ፣ አማርኛ ምናምን የአረበኛ ምናምን ጽሁፍ ያመጣላችኋል። ያመጣላችሁ ለፊት እናንተ ለዚህ አላገኛችሁት እዚህ ጋር ነው የምታገኙት ማለት ነው። ይሄ ሂጋ ማለት ነው የኔ አሁን ከፊት ለፊት ነው እንትን ያልኩት ተወዲያውም አማርኛ ስለሆነ ማለት ነው። አሁን ከዚህ ጋር ወተን። ዩቲዩብ ላይ ነው የምንሄደው ማለት ነው። ዩቲዩብ እንዴት እንደቀየረው ማለት ነው። አሁን ከዚህ እንወጣና ዩቱብ ላይ እንሄዳለን ማለት ነው። አሁን ዩቲዩብ ላይ እንሄድ ዩቲዩብ ላይ እንሄድና እንየው እንዴት እንደቀየረው ማለት ነው። ዩቲዩብ ላይ እንገባለን። እንደዚህ ከገባን በኋላ የፕሮፋይላችን ምልክት እንደዛው እንደ ቅድሙ እንዳሳየዋቸው ማለት ነው። መግቢያው አሁንም የሴቲንግ ምልክቱን እንጫናለን። ይኸውላችሁ አሁን ቅድም እንግሊዘኛ ነበረ አሁን ወደ አማርኛ ቀይሯል ማለት ነው። እና ዩቱብ እንኳን ሲበላሽባችሁ በአማርኛ ከሆነ አንብባችሁ ታስተካክላላችሁ ማለት ነው። ይህኔ አሁን የአማርኛ ነው ያደረገው ቅድም ያደረግኩት እንግሊዘኛ ነው። በጠቅላላ ይሄ ማለት ነው። አሁን ቅድም ስቀይረው አሁን ሁሉም ወደ አማርኛ ቀይሮልኛል ማለት ነው። ሲበላሽ እንኳን አንብቦ መቀየር ይቻላል ማስተካከል ይቻላል ማለት ነው አማርኛ እንኳን ባፈልጉ እዛው ላይ ሄዳችሁ እንግሊዘኛ ማስተካከል ትችላላችሁ ማለት ነው እና ተወደዳችሁት ላይክ እና ሰብስክራይብ አድርጉ ቤተሰብ የዛሬው ቪዲዮ ይህንን ይመስላል ባይ ባይ ቤተሰብ